ኢትዮጵያ አምስተኛውን የፒፎርጂ ጉባኤ እንደምታስተናግድ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሃኖይ ጉባኤ አነስተኛ ቢሆኑም በሚገባ የተቀናጁ የፒፎርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን ማሳየቱን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦን በመረከቧ ኩራት ይሰማታል ብለዋል። ይህንን እድል በጽናትና በቁርጠኝነት በመያዝ የቪየትናም ኮሎምቢያ፣ ዴንማርክ ና የኮሪያ ሪፐብሊክን የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን ሲሉም ተናግረዋል። ጉባኤው ትብብር፣ ፈጠራ፣ አካታችነትና ተግባር በተሰኙት የፒፎርጂ አስኳል መረዎች መርሆች እየተመራ እንደሚካሄድ አመላክተዋል። በበጅታ ዓመቱ ዘጠኝ ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ የዲፕሎማሲ ስራዎች መከናወናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ባለፉት ዘጠኝ ወራት የተሰሩ ዋና ዋና የዲፕሎማሲ ስራዎችን አስመልክተው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም ባለፉት ዘጠኝ ወራት የኢትዮጵያን ብሔራዊ ጥቅም ያስከበሩ ስኬታማ የዲፕሎማሲ ስራዎች መከናወናቸውን ገልጸዋል። የኢትዮጵያ ዲፕሎማሲ ለጎረቤት ቅድሚያ እንደሚሰጥ ገልጸው በዚህም ከጎረቤት ሀገራት ጋር ያላትን ትስስር የሚያጠናክሩ ተግባራት መከናወናቸውን ተናግረዋል በየካቲት ወር የተካሄደው የአፍሪካ ህብረት የመሪዎች ጉባኤ በልዩ አድናቆት የታየ እንደነበርም አመላክተዋል። በህዝብ ለህዝብ ግንኙነትም ውጤታማ ስራ መሰራቱን ገልጸው ለአብነትም 968 የሚሆን ነጻ ከፍተኛ የትምህርት እድል ማመቻቸት መቻሉን ጠቁመዋል መረጃው የኢትዮጵያ ዜና አገልግሎት ነው ኢትዮጵያ በቪየትናም እየተካሄደ ባለው ጉባኤ የስርዓተ ምግብ ተሞክሯን አጋራች ጉባኤው ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ሀሳብ እየተካሄደ ይገኛል። ከአረንጓዴ አብዮት ጋር የተጣጣመ ዘላቂ የስርዓተ ምግብ ሽግግርን የተመለከተ የሚኒስትሮች መድረክም ተካሂዷል። ኢትዮጵያ ሁሉን አቀፍ የስርዓተ ምግብና ኒውትሪሽን ፍኖተ ካርታ አዘጋጅታ እየተከበረች እንደምትገኝ በመድረኩ ላይ ቀርበዋል። በተለይም ሀገር በቀል የአረንጓዴ አሻራ የስንዴ ልማትና የሌማት ትሩፋት መርሃ ግብሮች ዘላቂ የምግብ ስርዓትና ና ለአየር ንብረት ለውጥ የማይበገር ግብርና ለማረጋገጥ መሰረት እየጣሉ መሆናቸው ተነስቷል። የግብርና ሚኒስትሩ ዶክተር ሚኒስትር ግርማ ምንቴ ከመድረኩ ጎን ለጎን ከቪየትናም የተፈጥሮ ሀብትና አካባቢ አየር ሚኒስትር ዱሽዱይ ጋር ተወያይቷል። መረጃው የግብርና ሚኒስቴር ነው።